ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ጊዜ አንስቶ እስካሁን ድረስ በርካታ ዲፕሎማሲያዊ ጫናዎችን ተሻግሮ ከፍጻሜው ደርሷል ኢትዮጵያውያን ራሳቸው መሐንዲስም የፋይናንስ ምንጭም ሆነው ለአንድ አላማ መቆማቸውንም አስመስክረውበታል ግድቡ ፕሮጀክት ብቻ ሳይሆን የጂኦ ፖለቲካና የዲፕሎማሲ መሳሪያ ጭምር መሆኑን እንዲሁም ግድቡ የሚያመነጨው ኃይል የተፋሰሱ ሀገራትን ተጠቃሚ የሚያደርግ መሆኑንም ያረጋገጠ ነው። የህዳሴ ግድቡ የራሳችንን የተፈጥሮ ሀብት ሳንጠቀም እንደተጠቀምን ተቆጥረን የነበርንበትን ምዕራፍ መቀየር የቻለ ቢሆንም፣ በሂደቱ ግን ብሔራዊ ጥቅምን ለማስጠበቅ ብዙ ውጣ ውረዶችን አልፏል። ታላቁ የኢትዮጵያ ህዳሴ ግድብ ድርድር ጉዳይ ከመነሻው ጀምሮ ብዙ መሰናክሎች እና ብዙ ተግዳሮቶች ነበሩት። የመጀመሪያው ተግዳሮት ግድቡ በ2003 ነው ተጀመረው፣ አይደለም ግብጾች፣ ሱዳኖችም ጭምር በዛን ጊዜ እኛ ሳናቅ እኛን የሚጎዳ ግድብ በውሃችን ላይ በውሃችን ላይ እንዴት ትሰራላቸው? ግድብ መገንባት የኢትዮጵያ መብት ነው። እነሱ እንዳይጎዱ ግድቡን በጥንቃቄ ዲዛይን ማድረግ ደግሞ የኢትዮጵያ ኃላፊነት ነው። ብሔራዊ ጥቅማችንን አንድ ሁለት ሶስት ብለን አሳውቀናል። አንደኛ የአሁኑን ትውልድና የወደፊቱን ትውልድ በአባይ ላይ የመጠቀም መብት የሚነካ ነገር ልንስማማ አንችልም። ልክ ሌሎች የበላይ ሀገሮች ውሃ አስተዋጽኦ የሚያደርጉት ሀገሮች ሁሉ እንደሚያደርጉት ሁሉ ነው። ይሄ የአንድ ትውልድ ብቻ አይደለም። ጉዳዩ በጣም ልዩ የሚያደርገው የወደፊቱንም ትውልድ ዕጣ ፈንታ በአሁኑ ለታ ማሰር አግባብ አይደለም። ስለዚህ ብሔራዊ ጥቅማችንን በውሃ መጠቀም መብት ላይ የነበሩትን ነጥቦች ለመቀበል ፈቃደኛ አልነበር ነው ወደፊትም ፈቃደኛ አንሆንም። ግድቡ የነበሩበትን እንደ መርግ የከበዱ ዲፕሎማሲያዊ ጫናዎችን ስርዓትና ሕግን በተከተለ መልኩ ለመከላከል ስልታዊ ዲፕሎማሲ አካሄድን መሰረት አድርጎ ስኬታማ የድርድር ሂደትንም አልፏል። በዛን ጊዜ የነበረው ሁኔታ የግድቡን ዲዛይን የማስለወጥ የሚይዘውን የውሃ መጠን የመቀነስ የሚያመነጨውንም ኢነርጂ የመቀነስ አካሄድ ነበረ። እና ሶስት አካላት የያዘ ቡድንን የማስረዳት ሚና ነበረን። ዲዛይኑ ትክክል ነው፣ ዓለም አቀፍ ስታንደርድ የጠበቀ ነው። በታችኞቹ ሀገር የሚያደርሰውን ተጽዕኖ ደግሞ በዓለም አቀፍ ኮንሰልተንት ተጠንቶ ቀርቦላቸዋል እና ብዙዎቹን ጥያቄ ከነዚህ ዶኪመንቶች ውስጥ መልስ እንዲገኝላቸው አድርገን አንድ ወጥ ሪፖርት ለሦስቱ መንግስታት እንዲቀርብ ሆኗል ማለት ነው። ኢትዮጵያ በትብብር ስምምነቱ ማዕቀፍ መሰረት ከተፋሰሱ ሀገራት ጋር የድርድሩን ሂደት በአንድ ጎን እያስኬደች በሌላ በኩል የአባይ ወንዝን ማልማት ከድህነት የመውጣት ወይንም ያለመውጣት የህልውና ጉዳዩ መሆኑን መሰረት አድርጋ የጋራ ተጠቃሚነት ቃሏን በማክበርም ዛሬ ላይ ደርሳለች። ህዳሴ በታችኛው ተፋሰስ ሀገራት በተለይም ግብጽ ላይ የተለየ ችግር የሚያመጣ አይደለም። የኛ ዓላማ ኤነርጂ ማምረት ነው፣ እናንተ መጉዳትኛ አንፈልግም ስላቸው ስጋታቸው ድርቅ እንደሆነ አነሱልኝ። ድርቅ ቢያጋጥመን የሚል ስጋት አነሱ። ድርቅ እኮ ያጋጥማል የሚባለው ኢትዮጵያ ነው። ኢትዮጵያ ደርቆ ግብጽ ቢዘንብ ዋጋ የለውም፣ የአባይ ውሃ ከዚህ ስለሚሄድ ግብፅ ድርቅ ኖሮ ኢትዮጵያ ደግሞ ዝናብ ካለ ውሃው ሁሌም አለ ማለት ነው። ጉዳት አይደርስባችሁም። በዚህ መንገድ መንግስታችሁን አሳምናችሁ በትብብር እንስራ የሚል ፕሮፖዛል በተደጋጋሚ ቀርቦላቸዋል። እኔ ማናገሪያቸዋል ያው እንደምታውቁት ቃል መግባት ብቻ ሳይሆን ቃል መፈጸም ባህላችን ለማድረግ ካለን ቁርጠኛ ፍላጎት ለፕሬዚዳንት ሲሲ ያልኳቸው ህዳሴ ሲሞላ አንድ ሊትር ውሃ እንኳን ካስዋንዳም አይጎልም ነበር ያልኳቸው አሁን ህዳሴ መቶ ፐርሰንት ሞልቷል። አስዋን ዳመን መቶ ፐርሰንት ሙሉ ነው። ቃሉ ተፈጽሟል። የተካደ ነገር የለም ማለት ነው። በዚህ ግዙፍ ሀገራዊ ፕሮጀክት የታየው በፈተናዎች የታጀበው ድል ሌሎች ሀገራዊ ፕሮጀክቶችን እውን ለማድረግም መሰረት ጥሏል። እነዚህን ግድብ ስራዎች አሁን ጥሩ ልምድ አግኝተናል። በህዳሴ ግድብ እና በራስም አቅም የመስራትም ሁኔታ እየተፈጠረ ነው። ስለዚህ ያንን ልምዶች ወስዶ መቀጠል አለብን። እንግዲህ በግድብ አሰራር ይሄ ህዳሴ ግድብ ዲዛይን ሲሆን ያለፈ መቶ አመት መረጃ ይዞ ነው። መቶ 19 እንደዚህ አመቶች የሃይድሮሎጂ የወንዞች ልኬት፣ የሜትሮሎጂ መረጃዎች እነዚህ ቀደም ያሉ መረጃዎች ስለነበሩ እነሱ ላይ ተመስርቶ ነው ዲዛይኑ የተሰራው። መንግስትና ህዝብ በአንድ ላይ ተባብረው ትልቅ ሀገራዊ የሆነ የሀገርን አንድነት የሀገሬን የልማት መሰረት የሆነ ስራ እንዲህ ውጤት ለመድረሱ ትልቅ ነገር ነው። ደግሞም ትልቅ አብነት ያለው ግድብ ነው። ለወደፊትም በዚህ ስኬት ሌላ ብዙ ግድቦች ተሰርተው ብዙ ሀገራዊ ስራዎች ተሰርተው ስኬት ይገኝበታል። ታላቁ የህዳሴ ግድብ ዛሬ ላይ ብርታትን አጎናጽፎ እልፍ ተስፋዎችን ሞልቶ በራስ መተማመንና ጽንቶ ከኢትዮጵያ አልፎ ለአፍሪካ ኩራት ሆኗል። ህዳሴ የአፍሪካ ኩራት ነው። ህዳሴ ለመላው አፍሪካ መቻለን ያሳየንበት ነው። ህዳሴ ስህተትን ያረምንበት ነው። ህዳሴ በውስጣችን ያለው ውድቀት ጨክነን ወስን ያረምንበት ነው። 74 ቢሊየን ሜትሪክ ውሃ የያዝንበት ነው ከፍተኛ ኢነርጂ የምናመርትበት ነው። አፍሪካውያን ብድር ቢከለከሉ፣ አፍሪካውያን ዲፕሎማቲክ ጫና ቢደረግባቸው የራሳቸውን ሀብት በገዛ ዜጎቻቸው ማልማትና መቀየር እንደሚችሉ በተግባር የሚያስተምር ስራ ነው። ብልጽግና ለዚህ ስራ ስኬት ከመላው የኢትዮጵያ ህዝብ ጋር ከፍተኛ ኩራት እና ክብር ይሰማዋል። ሕግና አሰራርን ባልተከተለ መልኩ የነበሩ ጫናዎች የራሳችንን የተፈጥሮ ሀብት እንዳንጠቀም ጥረት ቢደረግም መሰናክሎችን አልፈን ተጠቃሚነታችንን ለማረጋገጥ የሄድንበት ርቀት ኢትዮጵያ የዜጎቿን ብሔራዊ ጥቅም ለማስከበር የትኛውንም ርቀት እንደምትጓዝ ማሳያ ነው።